ሰላም እንዴት ናችሁ የምህረት ቲዩብ ቤተሰቦች እኔ በጣም ደህና ነኝ እናንተ እንዴት ናችሁ ታዲያ ዛሬ በአዲስ ሀሳብ መጥቻለሁ አትጥፊ ቶሎ ቶሎ ቪዲዮ ልቀቂልን ምከሪን ብላችኋል እኔም ደግሞ መምከር ችዬ ሳይሆን ከእናንተ በሚመጣም ኮሜንት መልስ እየሰጠው እኔ ጋም ያሉትን ሰባት አመት ሀገር ቤት ገብቼ ምን ምን ተጠቀምኩኝ ሀገር ቤት ተመልሼ ከሀገር እንዳልሰደድ የረዳኝ ምንድን ነው የሚለውንም እናወራለን ከዛ ባለፈ ግን አንድ በሳምንት ሶስት ቀን ለመልቀቅ አስቤያለሁ። አንዱን ቀን ከእናንተ የሚላኩልኝን ኮሜንት ወደ እናንተው በመመለስ አብረን እንቆያለን። እዛ ነገር ላይ ሀሳብ እንሰጣለን፣ እንወያይበታለን እንወያይበታለን እያረማች እና አብረን እንቆያለን ብዬ አስቤያለሁ። ታዲያ ዛሬ አንድ የምናነበው ኮሜንት አለ እና ይሄ ኮሜንት የላከችልኝ ልጅ ሁለት መቶ ሀምሳ ስድስት ሰው ነው ላይክ ያደረገው፣ አርባ ዘጠኝ ሪፕላ ያለው እናንብበው፣ እና እኔ ሐሳቤን እሰጣለሁ። እናንተም ደግሞ ለእሷ ይጠቅማል የምትሉትን ሐሳብ ኮሜንት ሴክሽን ላይ አስቀምጡላት። በተለይ በተለይ እኛ ስደተኞች አሁን ሰርቫይቭ ማድረግ ለከበደን ከሀገር ውጭ ላለን፣ ሀገር ቤት መተንም መቆየት ላቃትና ተመልሰን ለመሰደድ ላሰብን በደንብ ይረዳናል ብዬ አስባለሁ። እዚህ ኮሜንቱን እናንበብ። ምሕረትዬ እኔ ሳውዲ ነው ያለሁት። ኮንትራት ቤት ነኝ። ይገርምሻል ደሞዝ ተቀብዬ ለአባቴ ነበር እምልከው። በስምንት ዓመት ቆይታ ሀገሬ ስገባ ስንት ብር አለኝ ብዬ ስጠይቀው ለአክስትሽ እና ለአጎትሽ ብድር ሰጠዋቸው አካውንቴ ላይ ምንም ነገር የለኝም አለኝ። ከዛ ብሬን ስጡኝ፣ ቦታ ልገዛ ነው ብላቸው አላየንም ሲሉ መመለሻ ትኬት ስለነበረኝ እዛው ቤት ተመለስኩ። አሁን 13 ዓመት ሆነኝ ደከመኝ፣ ከሀገር ከወጣው ከሀገር ስወጣ 19 ዓመቴ ነበር። አሁን ሰላሳ ሁለት ዓመቴ ሳላገባ ሳልወልድ አንድ ነጥብ አለች፣ ተመስገን ነው። ልመጣ ነው ስላቸው፣ ጦርነት ነው፣ መንገዱ ዝግ ነው ይሉኛል። ከቻልሽ በዚህ ጉዳይ ላይ ቪዲዮ ስሪበት፣ ብዙ የተጎዳን ሴቶች አለን ብላ የሚያለቀስ ኢሞጂ ነው ሊያረገችው እና የምር ይህንን ኮሜንት ካነበብኩ በኋላ ብዙ ጊዜ ነው የወሰድኩ፣ ይህንን ቪዲዮ ለመስራት ምክንያቱ ደግሞ ታውቃላችሁ፣ ሁላችንም ለቤተሰብ ነው ብር የምንልከው። በ19 ዓመቷ ስትሄድ የምታውቀው ክፋት አለ ብዬ አላስብም። ምክንያቱም በ19 ዓመቷ ምናልባት የሀይ ስኩል ትምህርቷን ጨርሳለች። ምናልባት በጣም ከሄደ እስከ መሰናዶ ወይም ፕሪፓራቶሪ ብትማር ነው እና በዛ እድሜያችን ላይ ከቤተሰብ በላይ ደግ ከቤተሰብ በላይ ጥሩ ለኛ የለም፣ የምታውቀው የምታነጻጽረውም ነገር የለም። ስለዚህ ለአባቷ ስትልክ በ19 ዓመት ከአባቷ ጋር በነበራት ቆይታ የአባቷን ታማኝነት የአባቷን ደግነት እና ጥሩ ሰሞን ብቻ ነው የምታውቀው። ግን ስምንት ዓመት ስትቆይ አንዳንድ ጊዜ በዛ ቆይታችን መሀል ስንት ብር አለን ስንት ብር ነው ባንክ የተቀመጠው ስንት ብር ደርሷል ብለን መጠየቅ አለብን። አሁን እሷ ለወቅሳት ሳይሆን ወደኋላ ተመልሼ፣ ግን ስምንት ዓመቷን ለግሳለች ለዛ ፋሚሊ። ከዛ ደግሞ ከባዱና አስቀያሚ ነገር ምንድን ነው? ያንን ነገር ሉዝ አድርጋ ተመልሳ የመጣችው እዛች ማዳም ቤት ነው። ታውቃላችሁ አይደለ? ወደ ሀገር ቤት ስንመለስ ተመልሰው ይመጣሉ፣ አይመቻቸውም፣ ቤተሰብ ብር ይበላል፣ ባሎቻቸው ብራቸውን ይበላሉ፣ ነገ ጠዋት ተመልሰው መምጣታቸው አይቀሩም ብለው ይዝታሉ። ታዲያ እንደሚሉትም ከስተን፣ ጠቁረን፣ ተጎሳቁለን ምናምን ሀገራችን ሳይሆን ከሁለተኛ ሀገር ወይ ደግሞ ስደተኛ ምን መስለው በገዛ ሀገራችን ነው እንደዛ ሆነ ነው ወደ እነሱ ቤት የምንመለሰው። በፊት የነበራት ኮንፊደንስ፣ በፊት የነበራት በራስ መተማመን፣ በእርግጠኝነት ሁለተኛ ላይ ስትመለስ አልነበረም። ምክንያቱም መከዳት በራሱ የሚፈጥርብን ከባድ የሆነ ትራማ አለ፣ ከባድ የሆነ ፔን ህመሞች አሉ። ያንን ችላ አምስት ዓመት ከዛ በኋላ ቆይታለች ማለት ነው። በአጠቃላይ እዛው ቤት አስራ ሦስት ዓመት ነው ችልጁ የኖረችው ሳውዲ ነው ያለችው። ታዲያ አሁን ተመልሳ ለመግባት በቂ ምክንያት አላት። የመጀመሪያው ደክሞኛል ነው ያለችው። ስንሰደድ አቅም አለን፣ ኢነርጂ አለን፣ ልጅነት አለን። እንደገና ደግሞ ለቤተሰቦቻችን እምነት አለን። ሁሉን ነገር ነው ያጣችው አቅም ዋናታለች ጊዜ ዋናታለች እንደውም ምንድን ነው የሚለው ከኮሜንቱ ስር ከዚህ ምንም ሳላገባ ሳልወልድ ሰላሳ ሁለት ዓመት ሆነኝ ነው ታዲያ ብዙ ጊዜ እነዚህ ራሱ ይዘው በሚመጡ ነገሮች አሉ ለምሳሌ አለማግባቷ አለመውለዷን እና የሴት ልጅ የጊዜ ፍሬም አለ ለምሳሌ አርባ ዓመት አርባ ሁለት ዓመት ያለች ሴት እና ሀያ ሁለት ዓመት ያለች ሴት እኩል አይደለም አይደል እናውቃለን በቃ ምንም ማውራት አይጠበቅብንም ታዲያ ይቺ ልጅ ይህንን ነገር ስትል በብዙ ነገር እየተጎዳች ነው። ታዲያ በዚህን ሰዓት የሆነ ሰው በህይወቷ ቢመጣና እኔ ያለውልሽ አይዞሽ ቢላት መልሳ ደግሞ ለሱ እምነት ይኖራታል፣ ለሱ ጊዜ ይኖራታል። ሉዚ ያደረገች ከዛ በፊት ስለሚመስላት ከዛ ሰው ጋር ብዙ ነገር ልታስብ ትችላለች። ታዲያ ቤተሰብ ጎድቷት፣ አክስታ አጎት ጎድቷት፣ ተመልሳ ስትመጣ ይህም ሰው ሊጎዳት ይችላል። ምክንያቱም እሷ ቃት ዳር ልጅ ምናምን የምታስብ ሊሆን ይችላል እሱ ደግሞ ኢንተርኔት ላይ እንደሚያገኘው ሴት እየጀነጀንም ሊሆን የሚችልበት አጋጣሚ ስላለ ብዙ ጊዜ በእንዲ አይነት መልኩ ነው የምንሸወደው። እና ለእህቴ እኔ እኔ እንደ ሀሳብ አንድ ነጥብ ካለሽ የመጀመሪያው ሀገርሽ ለመግባት በጣም በቂ ነው። ሁለተኛ ጦርነት ምናምን የተባለው ምናልባት አሁን ለአንቺ የሚነገርሽ አንቺ በመጣሽበት ከነበረው የባሰ ነገር አይደለም ያለው ሀገር ቤት፣ ሀገር ቤት እንደሚኖር ሰው ስነግርሽ ሶስተኛ በጣም ከሀብታሞች በላይ ሀብታም ነሽ። ምክንያቱም የስራ ሞራል ካለሽ አንድ ሚሊዮን ካለሽ ሀገርሽ ገብተሽ መስራት ትችላለሽ። ግን ማስጠንቀቂያ በዚህ መል የምሰጥሽ ቶክሲክ የሆነ ፋሚሊ፣ ይሄ ዋናው ነገር ጤና አንገትን ቢቆረጥ የሚል የሀገር ቤተኛ አባባል አላለል አይሰራም። አንገት ከተቆረጠ በኋላ ጤንነት የለም አይደለ? እንደዚህ አይነት ቤተሰብ ከህይወታችን ላይ ካላስወጣን መኖር አይቀጥልም። ስምንት ዓመቷን ሰታለች። ለአባቷ ላክስቷ እንደሚለው ከሆነ ላክስት ላጎቷ አበድሯል አበድሮ ይሁን ራሷ ጥፍቶ ይሁን አላቅም። ያው እሷ የሚያለችው ላክስትሽ እና ላጎትሽ። እነዚህ አክስትና ጎት ምናልባት የእሱ እህትና ወንድም አሊያም ደግሞ የእሷ የእናቷ እህትና ወንድም ሊሆኑ ይችላል። ከዚህ የተለየ አክስትና ጎት የለንም። ግን እነዚህ ሰዎች ማንም ሆኑ ማንም መልሰው ይህን ብር አይሰጧትም። ማወቅ ያለባት የመጀመሪያው ይህን ብር መርሳት አለባት። ከአእምሯ በጣም ነፃ መሆን የሚችለው ይህን ብር ስትረሳ፣ በቃ ልትረሳው ይገባል። ይሄ የስምንት ዓመት ልፋቷ ስምንት ዓመት ሰው በሆስፒታል ያሳልፋል። ስምንት ዓመት በተለያየ ኮማ ውስጥ እኮ ከዓመት በላይ ሰው ይቆያል። በተለያየ ሕመም እስር ቤት ውስጥ ሆኖ ታሞ ምናምን ያሳልፋል። ስለዚህ ማሰብ ያለባት ስምንት ዓመት በቃ በሆነ ምክንያት አታለች ያጣችሁ፣ ግን አሁን ካላት አይበልጥም። አሁን ያላት አንድ ሚሊዮን ያን ጊዜ ስምንት ዓመት ብሯን ሲክዱ መርዝ ጠጥታ ቢሆንስ? ሞታ ቢሆንስ? ስለዚህ በጣም ጀግና ሴት ነሽ። አንቺ ወደ ሀገርሽ ብትመጪ መስራት ትችያለሽ ብዬ ነው የማስበው ግን እንደ መሰረታዊ ነገር የመጀመሪያ ቤተሰቦችሽን ልታርቂ ይገባል። በጣም ቶክሲክ ናቸው፣ መጥፎ ቤተሰብ ናቸው። እኔ ምንም ጥያቄና መልስ የለውም። የስምንት ዓመት ደሞዝሽ ሳያንስ አሁን አንድ ነጥብ እያለሽ እንኳን ብትመጪ ጦርነት ነው፣ ብትመጪ ረብሽ ነው፣ ብትመጪ የስራ እድሎች የሉም አትምጪ ካሉ፣ አይናፍቁሽም። የአንችን ስኬት አይፈልጉም። የአንችን ሀገር ቤት መግባትና መለወጥ አይፈልጉም። ስለዚህ ከአንቺ ምንም የማይፈልጉ ሰዎች ጋር እየተጣበቅሽ ነው። አንቺ ብቻ ነሽ የምትፈልጊያቸው ሳትፈልጊ ፈልጊ ስትቀሪ፣ ከዚህም በፊት ሰርቻለሁ አንቺም አልፈልግም ማለት ነው። ልመጪ አትፈልጊያቸው። አሁንም እነሱ ጋር ልጥፍ ያልሹ አማራጭ አተሽ እንደሆነ ነው የሚያስቡት። ማንም ሰው አማራጭ አለው፣ ጤና እስካለው ድረስ አማራጭ አለው። አንቺ እዚህ የሰው ቤት ሰርተሽ መለወጥ ትችያለሽ። ሴፍቲኔት ሰርተሽ መለወጥ ትችያለሽ። ተስፋ እያስቆረጥኩሽ አይደለም። በአንድ ሚሊዮን አምስት መቶ ሺህ እንኳን ለትንንሽ ጥቃቅንና አነስተኛ ስራ ብትጀምሪ እና ቤት ብትከራይ አምስት ሚሊዮን ታስቀምጫለሽ። ሁለተኛው ተመልሰሽ እንዳትሰደጅ እንደ ሀሳብ ምሰጥሽ ፓስፖርትሽን ብቻ አርቀሽ አስቀምጭ። ከዚህ በኋላ መተሽ ሁለት ዓመት ሰርተሽ ፌል ሲያደረግ ተመልሰሽ ስትሄጂ ሰላሳ አምስት ዓመት ይሆንሻል። አራተኛው ያገኘሽው ይሄ በሆነ አጋጣሚ ያገኘሽው ሰው ላይ ይሄ ሰው ትክክለኛ የኔ ሰው ነው ብለሽ ጥብቅ እንዳትዪ አደራሽ። አባትሽ የወለደ አባትሽ ያራራልሽ፣ ሰንበድ የሆነ ቀመቶ ያራራልሽ። አንቺ ለራስሽ መራራት ልመጪ። አሁን ለራስሽ ደግ መሆንን አሳይ። እኔ ይገባኛል። ጥሩ ነገር በይ። እያንዳንዱን ጥሩ ነገር ለራስሽ አድርጊ። ምናልባት የስምንት ዓመት ደሞዝ እኮ ስትልኪ አንቺ ቆንጆ ስል እንኳን የለሽ። አንቺ እዚህ አማኑኤል ታማሚዎች የሚለብሰው አይነት ዩኒፎርም ለብሰ ነው እየተንኮሻኮሽን የምንውለው። ስለዚህ መልበስ መልበስ የእውነት ያምረኝ ነበር። በቃ ቅዳሜ ደርሶ እንዴት ነው ልብስ ምለብሰው እስክል ድረስ። ስለዚህ ስንት ነገር ነው ያጣሹ? መብላትን መልበስን፣ ጥሩ አየርን፣ ከሰው መገናኘትን ለእነሱ ስቲ ብዙ ነገር አባክነሻል። ይሄንን ይህንን ደግሞ ሙስሊም ኮንሽ አለ ክርስቲያን ኮንሽ ደግሞ እግዚአብሔር አለ። ያ ያል ያንቺን ላብ ያንቺን እንባና ያንቺን ደም ይቆጥርልሻል እግዚአብሔር። እና የኔ ሀሳብ አንድ ሚሊዮን ሀገር ቤት ገብቶ ለመስራት በጣም በቂ ነው። እንደነገርኳችሁ አስር ሺህ በማይሞላ ካፒታል የዛሬ ሶሪ አራት ዓመት ስራ ነው የጀመርኩ። በዛን ሰዓትም አስር ሺ አይደለም መቶ ሺ ስራ ያሰራም በሚባል ሰዓት ነው። ስራ የሚያሰራን አይምሯችን ኢነርጂያችን እንጂ ካፒታላችን አይደለም። አንቺ መታ ሰርቫይቭ እስክታረጊ፣ እስክትለማመጂ፣ ሀገሩን እስክታየ ዋጋ ሊያስከፍልሽ ይችላል። ግን ከቤተሰቦችሽ ውጭ ዋጋ ምትከፊን ዋጋ መክፈል ዋጋ መክፈል እንዳትዪው ነገሽን እየሰራሽበት ነው የምታልፊ። ሁለተኛ መተሽ በፍጹም ሻንጣሽን ጎትተሽ እዛ ቤት እንዳገቢ። ሶስተኛ እንዳታምኛቸው በፍጹም ተቀይረናል አሁን እንደ ድሮ አይደለንም ወይም በሼር እንስራ ምናም እንዳታም ሌላው ደግሞ አሁን ያለሽን የብር መጠን ለሰዎች አትንገሪ አሁን ሀብታምናቸው የሚገርም መኪና ቤት አላቸው የምትያቸው ሰዎች ማጆሪቲ ሳወራለሽ እንደነጋዴ ብዙ እንደማቅ በዙሪያ ካሉት ምናም ብነግርሽ አንድ ሚሊዮን በካሽ ያለው ሰው የለም ሰው ኢንቨስት አድርጓል የሆነ ነገር ላይ ስለዚህ ያ ነገር ነገ ጠዋት ነው እንጂ ሊመለስለት የሚችል አሁን ከአንዳንድ ያንን ብር በካሽ አውጥቶ መጠቀም አይችል ስለዚህ አንቺ በጣም ሀብታም ነሽ፣ እና ወደ ሀገርሽ መግባት ትቻለሽ። ከዚህ ቤተሰብ መራቅ አለብሽ። ልታማክሪያቸውም ልታወሪያቸውም አይገባም። እኔ ስለ ፎርጊቪነስ አውርቻለሁ፣ ይቅርታ ስለማድረግ አውርቻለሁ። ግን ይቅርታ ማድረግ መኖርን ያካትታል። አንቺ ሞተሽ፣ አንቺ ከዚህ በኋላ ባለማግባትሽ እና ባለመውለድሽ ቢያንስ እየተጸጸትሽ ነው። ነገ እዛ ቤት መተሽ አንድ ወር ያለ ስራ ስራ ለመፈለግ እንኳን ብለሽ በምትቀመጭ ጊዜ እመኝኝም እንደሚሉሽ ታውቂያለሽ ሰላሳ ሁለት ዓመት ሞላሽ። ያንቺ ኩያኮ ተመርቃ ስራ ይዛ አግብታ ወልዳ ማለት ብዙ ነገሮችን አቺቭ አድርጋለች። ብዙ ነገሮችን አሳክታለች ይሉሻል። ከዛስ ቶክሲክ እየሆኑ የበለጠ እያሳመሙሽ በየቀኑ ፔን ውስጥ ነው የሚከቱሽ። የዚህ ሽሽት የሚሆነው ተመልሶ መሰደድ ነው። እነሱም የሚፈልጉት እዛው ተሰደሽ መቅረትሽ ነው። ጥላቻ ብቻ አይደለም። እንደ እድል ሆኖ ከሀገር ከወጣን በኋላ የመፈለግ እድላችን በጣም ጠቦ ከኛ ይልቅ እኛ የያዝነው ነገር የምንፈልግ ነን እኛ እዚህ ለራስሽ አንቺ ነሽ ልታውቂ። እኔ ራሱ አላቅም። እኔም ማወራው ትክክል ሁሉ ላይሆን ይችላል፣ ግን እንደ ሀሳብ ለሌሎቻችሁ ያላችሁን ነገር የማሳወቅ ግዴታ እየለባችሁ። እዚህ ያለችው እህትሽ ስንት ብር እንደሆነ ደመወዟ ራሱ ትነግርሻለች? በእውነት አትነግርሽም፣ በእውነት በቃ አትነግርሽም። አመመኝ፣ ደከመኝ፣ ህዋን ሄር ላኪልኝ፣ ስልክ ላኪና፣ በኢትዮጵያ ብር ላስገባልሽ፣ ስራ የለም ምናምን፣ ግብር ነው ምናምን፣ ብቻ ብላ ብላ ብዙ ነገር ነው የምትልሽ አንቺ ደግ ስለሆንሽ ነው አሁን ለእኔ ራሱ የነገርሽ። ስለዚህ ራስሽን ጠብቂ፣ ለራስሽ የሚሆነውን ነገር ያዥ፣ ወደ ሀገርሽ ግቢ፣ ከነሱ ራቂ። በፍጹም ከነሱ ጋር በዲስታንስ ፍቅራችሁ የሚቀጥለው ቤተሰብ መሆናችሁ የሚቀጥለው እስካለሽ ድረስ ሰላም የሚኖራችሁ ርቀትሽን ስጠብቂ ነው። እና በዚህ ጉዳይ ላይ በደንብ ማውራት እፈልጋለሁ። ይህን ነው ልልሽ የምችለው። በርቺ፣ ፈጣሪ ካንቺ ጋር ይሁን። ጠንካራ ነሽ ትችያለሽ ኢቨን የስምንት ዓመታችንን ገንዘብ ማለት የስምንት ዓመት ልጅ እንደማሳደግ ቁጠሪ ማለት የሆነ ልጅ ትምህርት ቤት የሚገባበትን እድሜ ነው ሉዝ ያረግሽ ለነሱ ብለሽ አንቺ የነሱ ልጅ ነሽ እንጂ እነሱ ባይዘዊ አንቺ የነሱ ብቻ ነሽ እነሱ ያንቺ አይደሉም ሌላ ወንድም እህት ይኖርሻል አንቺ ባትኖሪም እናትነት አባትነታቸው ይቀጥላል አንቺ ባትኖሪም ሌላ ልጅ አላቸው እነሱ ባይኖሩ ግን አንቺ ሌላ ወላጅ የለሽ ስለዚህ ነገ አንቺን የሚጠብቁሽ ለአንቺ ደግሞ የሚገባሽን የሚያደርጉሽ ደግሞ አይተሽ የምትስሜያቸው የምትጓጉላቸውና የምታሳድግያቸው ልጆች እንዲኖሩሽ ከፈለግሽ ለራስሽ እድል ስጪ። ምክንያቱም ይህንን ቤተሰብ የምትመሰርችው ቀጣይ አንቺ ነሽ። ፕላስ እንዳትፈጥኝ የሆነ አይነት ሬሌሽንሽፕ ውስጥ ለመግባት ያለሽን ነገር ለማሳወቅ መንገዱን የሆነ ወንድ እንዲያሳይሽ ለማድረግ እመኝኝ ከመንገድሽ አስወጥቶ በአንቺ መንገድ ውስጥ ነው የሚሄድብሽ። የእውነት እመኝ። ይህንን ማለት ነው የምፈልገው። እንድትበረች ይፈልጋለው፣ እንድትጠነክር ይፈልጋለው። እንደገና ደግሞ እስክትመጪ ድረስ ከሚሊዮን በላይ እንደሚኖርሽ አውቃለሁ። ለማንም ማትናገሪ ዝቅ ማለትን እንዳትፈሪ። ምክንያቱም ሰዎች ስትመጪ 13 ዓመት ቆይተሽ እንዴ መኪናም አልገዛሽም ቤትም ምናምን አንቺ ነሽ። ውጭ ስለሆንሽ 13 ዓመት የተቆጠረልሽ አንቺ ነሽ። አሁን 32 31 ዓመት ነው የምት የአንቺ እኩያ ኢትዮጵያ ውስጥ ስላለች እድሜው አይቆጠርም። ለምን መሰለሽ አንቺ የሄድሽበት 13 ዓመት ሲቆጠር ነው ሰላሳ ሁለት የተባልሽ እሷ እዚህ ምን ምንም እያደረገች ሰላሳ ሁለት አስቆጥራለች፣ ግን ሀያ ሁለት ነው የምትለው ተቀባይነት አላት። ከስደት ስንመጣ አራት ዓመትን ብንኖር አራት ዓመት እድሜያችን ላይ አድ ያደረጉና፣ ሜርሲ በሀያ ሁለት ዓመቷ ሄዳ ቢሆን አራት ዓመት ሀያ ስድስት ዓመት ከመጣች ሰባት ዓመት፣ እንደዛ እያሉ ነው እድሜያችንን ጨምረው የሚቆጥሩልን። ሁልጊዜ ስደተኛ ነው እድሜ የሚቆጠረው፣ ከመጣው ሰባት ዓመት ብዬ እኔ ነው የሚቆጥረው እንጂ አንድ ዩኒቨርሲቲ የገባለች ዩኒቨርሲቲ ከገባው ይሄን ዓመት ብሎ ከወጣው ግን ብሎ አይቆጥርም። የኛ ቀጣይነት አለው እስከ መጨረሻው ለራስሽ ዕድል ስጪ፣ ለራስሽ ጊዜ ስጪ፣ ራስሽን ውደጂ። እነሱን የመውደድ ግዴታ አየለብሽም። ራስሽን ስትወጂ ግን ማንንም አጣይ። ከዚህ በኋላ የሚሆነው ነገም መተሽ ስትገፊ ሰዎችን ትጠያለሽ፣ ራስሽን ትጠያለሽ። ብዙ ነገርሽን ሉዝ ታደረጊያለሽ። ያኔ እህት አንቺ በጣም ታስፈልጊያለሽ፣ ለሀገር ታስፈልጊያለሽ፣ ለቤተሰብ ታስፈልጊያለሽ። አሁን ትንሹን ወስደው ነው የሸመጠጡሽ። ነገ በጣም የምትጠቅም ስትሆኚ በአንቺ ፕራውድ ይሆናሉ። እህታችን ማለት ልጃችን ማለት ማለትን ይጀምራሉ። የአንቺ ጥቅም ይገባቸዋል። ጥቅምሽ እስካልተቋረጠ ድረስ የአንቺን ጥቅም ሊገባቸው ሊረዱም አይችሉም። ይህ ልልሽ ነው። የምወደው በሳምንት አንድ ቀን መስት ቅዳሜ ጥያቄዎቻችሁን እመልሳለሁ። የኔ እህት ተባረኪ። በጣም ነው የምወድሽ። በጣም ነው የማመሰግናችሁ ኮሜንት ስለምትጽፉ ስለምታበረታቱኝ፣ ስለምታገዙኝ በዛ ላይ ደግሞ ሰብስክራይብ ሳታደርጉ የምታዩ ሰዎች ግን ምን ነው? ሰብስክራይብ አድርጉ እንጂ ቤተሰብ እንሁን። ከእናንተ ጋራ ቤተሰብ የመሆን ግዴታ ጭምር አለብኝ። እኔ ቤት የሚወራው ከተማርኩት ሳይሆን ከኖርኩት ነው። እወዳችኋለሁ፣ ባይ